የወተት እርባታ ለግለሰቦች ህይወታቸውን እንዲያሻሽሉ ለምግብ ዋስትና አስተዋጽኦ ያደርጋል። ኢትዮጵያ ከፍተኛ የእንስሳት ሀብት ቢኖራትም የወተት ምርት አሁንም ከሚያስፈልገው መጠን ያነሰ ነው። ይህ ማለት ወደ ወተት እርባታ መግባት በወተት አቅርቦት እና በፍላጎት መካከል ያለውን ልዩነት በማስተካከል ትኩስ ወተት የበለጠ ተደራሽ እና ተመጣጣኝ እንዲሆን ይረዳል። የወተት ላሞችን ማርባት የተረጋጋ ገቢ ለመፍጠር አስተማማኝ መንገድ ነው። በተገቢው እንክብካቤ እና የመራቢያ ዘዴዎች አርሶ አደሮች የወተት ምርትን በመጨመር ከፍተኛ ጥራት ያላቸውን የወተት ተዋጽኦዎችን ለህብረተሰባቸው ማቅረብ ይችላል። ይህም ገቢያቸውን ለማሻሻል ብቻ ሳይሆን መደበኛ የወተት አቅርቦትን በማረጋገጥ የተሻለ አመጋገብን ይደግፋል። የወተት ላሞችን በጥበብ ማራባት የተሻለ የወተት ምርትን ያመጣል። አርሶ አደሮች ትክክለኛውን ከብቶች መምረጥ፣ ጥሩ አመጋገብ ስለመስጠት እና የላሞችን ጤንነት ለመጠበቅ ተገቢውን ንጽህና ስለመጠበቅ መማር ይችላል። መደበኛ የጤና ምርመራ እና ክትባቶች ላሞችን ከበሽታዎች ይከላከላሉ፣ ምርታማነታቸው ከፍተኛ መሆኑን ያረጋግጣል። አነስተኛ የወተት እርባታ በጥቂት ላሞች ብቻ ሊጀምር እና በጊዜ ሂደት ሊበቅል ይችላል። በትክክለኛ እውቀት እና አስፈላጊ ሀብቶችን ማግኘት ግለሰቦች የረጅም ጊዜ ጥቅሞችን የሚያመነጩ ስኬታማ የወተት እንግዶችን መገንባት ይችላል። ንጹሕ ማከማቻ እና ወተት በጥንቃቄ መያዝ ጥራቱን ለመጠበቅ ይረዳል፣ ይህም ሸማቾች ትኩስ እና ጤናማ ምርቶችን እንዲቀበሉ ያደርጋል። ወደ ወተት እርባታ ኢንዱስትሪ በመቀላቀል ሰዎች የስራ ዕድል መፍጠር፣ የሀገር ውስጥ ገበያን ማጠናከር እና ከውጭ በሚገቡ የወተት ተዋጽኦዎች ላይ ያላቸውን ጥገኝነት መቀነስ ይችላል። በወተት እርባታ ላይ መዋለንዋይ ማፍሰስ ወተት ማምረት ብቻ አይደለም፤ ሕይወትን ማሻሻል፣ የምግብ ዋስትናን ማረጋገጥ እና የህብረተሰቡን አጠቃላይ እድገትን መደገፍ ነው።